እስከዚህ ችለት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች፣ የድንግል ማርያም ልጆች፣ የቅዱሳን ሁሉ ወዳጆች፣ በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። የእግዚአብሔር ሰላም በእያላችሁበት ይብዛላችሁ። አምላካችን እግዚአብሔር ሳይገባን እንዲገባን አድርጎ ለዚች ሰዓትና ለዚች ዕለት ስላደረሰን ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። እናቱ እናታችን ወላዲት አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መለኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬ ዕለት ታስበውና ተከብረው ለሚውሉ ቅዱሳን ዓመታዊ እና ወርሃዊ በዓል በሰላም በጤና አደረሳችሁ አደረሰ። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን፣ ብልጃ ጸሎታቸው ይጠብቃል፣ ቃል ኪዳናቸው አይለየ እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዓመ እስራ ወሰድሱ ለጥቅምት በዛቲ ዕለት ከሆነ ሰማይታ ቅዱስ ጢሞና ሐዋርያ አሃዱ ምሰባ ወክሌቱ አርድዕት አርድዕት ዘሐረዎሙ እግዚእነ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 26 በዚች ቀን ጌታችን ኢየሱስ ክርስቶስ ከመረጣቸውና በሽተኞችን ሁሉ ይፈውሱ ዘንድ አጋንንትንም ያወጡ ዘንድ ሥልጣንን ከሰጣቸው ከሰባ ሁለቱ አርድእት አንዱ ቅዱስ ሐዋርያ ጢሞና በሰማዕትነት አረፈ። ይህም ቅዱስ ጢሞና ሰማያዊ ሀብትን መለኮታዊ ኃይልን ገንዘብ አድርጎ በሽተኞችን ፈወሳቸው። አጋንንትንም አጋንንትም ተገዙላት። ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋ በምድር ሳለ አገለገለው። ወደ ሰማይም ካረገ በኋላ ሐዋርያትን አገለገላቸው። በሐምሳኛው ቀንም ጰራቅሊጦስ በወረደ ጊዜ አጽናኝ መንፈስ ቅዱስን ጸጋ ከእርሳቸው ጋር ተቀበለ። ከዚህም በኋላ ሰባ ሆነው ከተቆጠሩት ዲያቆናት ጋር ሐዋርያት ሾሙት። እነርሱ መንፈስ ቅዱስን ዕውቀትንም የተመሉ እንደሆኑ የሐዋርያት ስራ መጽሐፍ መሰከረ ሆነዋል። በዲቁና አገልግሎትም ጥቂት ከአገለገለ በኋላ ብልቃ ከሚባል ሀገር ሀገር በስተምዕራብ በሆነ ስብራ በሚባል ሀገር ላይ ኤጲስቆጶስነት ሾሙት። በውስጧም ክብር ይግባውና የጌታችን ኢየሱስ ክርስቶስን ሃይማኖት አስተማረ ከዮናውያንና ከአይሁድም ብዙዎችን አጠመቃቸው። የዚያች ሀገር ገዥም ይህን በሰማ ጊዜ ቅዱስ ጢሞናን ይዞ ጽኑ ስቃይን አሰቃይቶ በእሳት አቃጠለው። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔርም ምስጋና ይሁን እኛንም ሁላችንን ኦርቶዶክሳውያንን በዚህ ታላቅ ሐዋርያ ጸሎት እግዚ አብሔር ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጢሞና ሁልቆ ሰባ ወክሌቱ አርዲድ ወይም ሰባቱ ዲያቆናት ዲያቆናት ዘፈጸመ ስምአ በዋእየ እሳት ወካእ በአዲ በዛቲ ዕለት ሰላም እብል ለሄርስ ሰማይት በዚህች ቀን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ወንድም የአይቆብ የፊሊጶስና የሰማይት አግናጢዎስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑ ለዘላለሙ አሜን። በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ።

የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። ቃል ኪዳናቸው አይለየን። ምልጃ ጸሎታቸው ይጠብቀን። አቤቱ የሰራዊት ጌታ እግዚ አብሔር ሆይ የነቢያትን፣ የሐዋርያትን፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳትን ልመናቸውን ጸሎታቸውን አገልግሎታቸውን ሁሉ ተቀብለ ፍጻሜያቸው እንዳሳመርክላቸው የእኛንም የነግ የሰርክ ጸሎት ልመና አገልግሎት ዝማሬ ሁሉ ተቀብለህ ለሀገራችን ለኢትዮጵያ ሰላም ወገኖቻችንም ከጦርነት ከእልቂት ከመከራ ከችግር ከአመፅ ሁሉ እንድጠብቅልን ልዑል አምላካችን እግዚአብሔር ሆይ የታሰሩትን እንድታስፈታልን የሞቱትን ነፍሶቻቸውን በወዳጆችህ በነ አብርሃም በነ ይስሐቅ በነ ያዕቆብ እቅፍ እንድታሳርፍልን ሁላችንንም ከድንገተኛ መቅሰፍት ከድንገተኛ መከራ እንድትሰውረን ፍጻሜያችን እንድታሳምርልን አምባ መጠጊያ ቤተክርስቲያናችንን ከሰይጣን ፈተና ከብዙ መከራ እንድትጠብቅልን በጸሎታችሁ ዋሰውን ብለው የሚማጸኑትን ሁሉ በያሉበት በየክርስመ ክርስትናቸው እንድጠብቅልን እንድታስብልን በሰላም ያሳደርከን አምላክ በሰላም እንድታውለን ከክፉ ሁሉ እንድጠብቀን አምላካችን እግዚአብሔር ቸርነትን ምሕረትህን እንድትልክልን

እግዚኦ ኢየሱስ ክርስቶስ ስረይ ሐጢአተ ኩሉ ህዝብ ከማእሰራ ሐጢአት እግዚአብሔር ይፍታ፣ እግዚአብሔር ይባል። እግዚአብሔር ይጠብቃችሁ። አምላካችን እግዚአብሔር ሁላችንን በሰላም ያውለን። ሰላም ዋሉ፣ መልካም ቀን